ሌላ ቦታ ካለ ቦታ በአዲስ አበባ አባ ጌል ዘጋ ስጫ አባታችንም ብዙ በረከት ያለበት ቦታ

በመስቀል ላይ ተሰቅሎ ድሮ የወንጀለኛ ምርጫ የነበረውን መስቀል በደሙ ፈሳሽነት ቀጥሶ ሰይጣንን የምናርቅበት ሕይወታችን፣ የሚታደስበት የመስቀል ምልክት ለኛ ሲሰጥ እኒያ አባት በአመት አንድ የስቅለት ላይ ገብቶ ህብረ ሕማምነት ሲያደርጉ ከቤተ መቅደሱ ዘንዶ ወጥቶ ሲያዳምጣቸው ይሉ ነበር። አሁ ዘንዶ ሁለት ነው፣ ብዙ የሚያስፈራው ነው። እሳቸው ግን ከስራቸው ለአቡነ ገብረ መንፈስ ቅዱስ መምርና አበዛ ከስራቸው ሁሉም

ትምህርት አልማር ማለና መማር አለብኝ ብሎ የሚባለው መምህር ቅዱስ ያሬድ ያንን የተገለጸለትና ድጓውንም ያስተምር ጀመር። የቅዱስ ያሬድ ስምንተኛ ዘርጉነ ይመሩ የነበሩ አባ የእጻጉ በእጃቸው የጻፉት የብራና ድጓ ሁ በሰሜኑ በኩል የደነገው የሚጠራው የድጓ ምስክር ያለበት እሳቸው በእጃቸው ተጉዘ አጥቶ በሚገባ ለሀገር ቅርስ እንደዚህ ያስቀምጣሉ። የአባቶቻችንን ታሪክ ስናነብና ስንረዳ እኛስ ምን እየሰራ ያለ የሚለው ነገር ያሳስባል። አዎ እርሶቻችን ሁሉ ተነጥቀው እየሄዱብን ያለ ብዙ ነገሮች ያስቀምጣሉ አሁን